አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ፣ በያላችሁ በሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሽን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ወይም ከልብ አመሰግናለሁ። እንግዲህ ሩታዬ በሌላ ቤት መታለች ስለመጣች በጣም ደስ ብሎኛል። ስላየዋትም እኔ እየጠበቅኳት የነበረ ከቤት ዋት መጣለች ብዬ ነበረ። ነገር ግን አልመጣችም። እና በዚሁ አጋጣሚ ሩታዬ በጣም ደክማለች፣ ዛሬ ፊት ያስታውቃል። አላህ ይድረስልሽ የኔ ወድ ነገር፣ ማረፊያሽ ቅርብ ያድርገው ማለት ነው እና ሁሉም እየሄደ የመጣ ዩቱብን እያሳደገብሽ ነው። ብቻ ይሁን ለበጎ ነው ማለት ነው። መልካም ሰው እንደዚህ ነው ማለት ነው። በነገራችን ላይ ሩታ መልካም በመሆኗ ነው ይህንን ሁሉም ነገር የምታረገው። ራሷን ዝቅ አድርጋ፣ ልጇን ዝቅ አድርጋ፣ በቃ ምንም ነገር ብትሳደብ እንኳን በትላንትናው ጌም ራሱ ብዙዎቹ ትምህርት ወስዳቸዋል ብዬ አስባለሁ ማለት ነው። ምክንያቱም ሩታን የሚጥሉና ሩታን ለመጣል የሚሞክሩ ሰዎች በጣም ብዛታቸው ማለት ነው። ሩታ ራሱ አወቀችባቸው ማለት ነው። እና ይሄንን ነገር ሩታ ገብቷት ወይም ደግሞ አቅቷት አይደለም፣ እያወቀች ነው ይሄንን ነገር የምታረገው። እሱንም ለምን የአብርሽ ጓደኞች ለማሳደግ ከፍ ለማድረግ ሰውን እንዲለወጥ እያደረገች ነው እንጂ ሩታ ከምንም በላይ በጣም ጀግናና በጣም እንቁ ልጅ ናት ማለት ነው። አይ ባንድ ነገሩን በአንዴ ማቆም ትችላለች። ይህንን ነገር በቃ ቋጨውት ቋጨውት የምትልበት ቀን አለ ማለት ነው። ብዙዋችሁ ስላየው ነው አንቺ ቆፍጠን ቲንጓ፣ አንቺ ለምንድነው እንደዚህ እንደዚህ የምትሏት? እሷ ቆፍጠን ማለት አቅቷት አይደለም እንቢ ማለት አቅቷት አይደለም። ነገር ግን ሩታ እንደምታውቋት በጣም የዋህና በጣም ምርጥ ልጅ በጣም መልካም ስለሆነች ነው ማለት ነው። እኔ እንደ ሩታ አይነት መልካም ሴት አይቼ አላውቅም በህይወቴ ማለት ነው። ምክንያቱም የሀገሩ ልጅ ለማሳደግ ጓደኞችን እንደምታውቁ ሩታዬ ምንም አይነት ጓደኛ የላትም እን እስቲ ሚዲያ ላይ ስትመጣ እንኳን አንድ ቀን የሴት ጓደኛም የወንድም ጓደኛ ይዛ እንኳን ስትመጣ አይተናት አናውቅም፣ ከነጽጌ ሌላ ማለት ነው። ነጽጌ ራሱ ሞር በአብርሽ የመጣ ነው ያወቀቻቸው ማለት ነው እና ለጓደኞቿ ራሱ እንደዚህ ያትሆንም። ነገር ግን አብርሽን በመደገፍ የአብርሽን ጓደኞች ከፍ ይበሉልኝ በማለት ነው ራሷን ዝቅ አድርጋ የምታየው ማለት ነው። እነሱ ግን ትንሽም የሚባል ነገር አያቁም። ብቻ ለራሳቸው አግሰው ለራሳቸው አድገው፣ ለራሳቸው ተለውጠው እንዲያዩ ነው እንጂ የአብርሽና ሩታ ትዳር ምንም አይነት ነገር መስሎም አይታያቸውም ማለት ነው። በነገራችን ላይ በዚህ አልፈርድም። እነሱን ቦታ ቢያገኙ ነው፣ ክፍተትን ቢያገኙ ነው፣ ያንን ክፍተት አግኝተው ቢጠቀሙ ነው እነዚህ ልጆች የሚሉት ማለት ነው። እና ዛሬ የተናገረውን ንግግር አይታችኋል። እስከ ዛሬ አብሮ እየዘለለ አብሮ እየተጫወተ እንደፈለገ እየሆነ አብረው እየተጎራረሱ አብረው ፕራንክ እየተሰሩ ይሄንን ሁሉ ላይ ካሳልፈው ዛሬ በምን ምክንያት አብረሽን ፍቺው ሊላች አለ? እከካም ማለት ነው። በነገራችን ላይ ማለት ነው አብርሽ የሆነ ነገር ቢያጎልበት ነው። ነገር ግን አያችሁ ሰው ሲባል እንዴት እንደሚገላላበት፣ ጀስት እንደ አቤላ ማለት ነው። ከዛ በፊት አቤላ ከሩታ ጎን ሽሩሩ እያለ የሩታ እህቶች አይዞህ ጀግና፣ ጠንክር፣ በርታ እያሉት እያለ መልሶ ደግሞ ወደ አብርሽ ተገለበጠ ማለት ነው። አሁን ደግሞ ከአብርሽ የሆነ ነገር ሲጎልበት ደግሞ ወደ ሩታ ተገለበጠ ማለት ነው። ሩታ የዋህና ስላችሁ በምክንያት ነው። አያችሁ ሩታ ማንኛውም ሰው መጥቶ ይሄንን ነገር ቢላት አምና ነው የምትቀበለው ማለት ነው። ይሄ የዋህናት ዋ ነው። እውነቴ ነው። በጣም ነው የምታሳዝነኝ ያንዳንዴ ማለት ነው። እኔ እንደውም በእሷ ቦታ ቦንላለሁ። በጀግንነቷ ግን አትጠቀምበትም ማለት ነው። በጣም ነው የሚገርመው የሰው ነገር ማለት ነው። እና በዚሁ አጋጣሚ ለመለከካው ማለት ነው። አንተ ምን ቤት ነህና፣ ዛሬ አብርሽን እንድትፈታ የምትመክራት ማለት ነው። አንተ ማል ካላልከም የምትሰሩት ስራ እናውቃለን እኮ በደንብ ማለት ነው። ትላንትና አብርሽን ይቅርታ ስጠይቅ ነበረ፣ ሼር እያረገልህ ነበረ ነበረ አብራችሁ ቆማችሁ እያወራችሁ ነበር፣ ይቅርታችሁ እየተጠቀቀመ ነበር። ዛሬ ደሞ አብርሽ ምን አጥፍቶ ነው? ምን በድሎህ ነው? ስለ አብርሽ መተህ ሚስቱን ጋር ምታወራው ማለት ስለ አብርሽ መጥፎ ነገር ብታወራ የምትወድህ መሰለ አትወደፍም እኮ ሞር ሩታ ማለት ነው። ሩታ ማለት እንደ አብርሽ አይደለችም። አብርሽን አሳልፋ ለሰው አሰጠም ማለት ነው። በአብርሽ ቀል የለም፣ በአብርሽ ድርድር የለም። የፈለገ ነገር ብትላት እንኳን ለቪዲዮ ለሆነ ነገር እሺ ብላ ልትቀበለህ ትችላለ፣ ግን ከካሜራ ጀርባ እሺ ብላ እንደማትቀበለህ እርግጠኛ ነኝ። ምክንያቱም ሩታ ለአብርሽ ልዩ ቦታ እንዳላትና ልዩ ፍቅር እንዳላት በደንብ ጠንቅቀን እናውቃለን። አብርሽ ነው እንጂ ለሩታ ቦታ ማይሰጣት፣ ሩታ በደንብ አርጋ ለአብርሽ ቦታ ትሰጠዋለች ማለት ነው። በዚሁ አጋጣሚ ማለት እናንተ ከመብላታችሁ ከማገሰሳችሁ የሆነ ነገር መታችሁ ከማውራታችሁ በፊት አስቡ። አብርሽም ቢሆን ትላንትና አንተን ቤቱ ከፍቶ አስገብቶ አሳድጎ አብረህ አጉርሶ ልብሱ ለብሰህ ለዚህ ደረጃ የደረስከው ማለት ነው በአብርሽ ነው ለዚህም ደረጃ እንቅስቃሴ ድረስ የደረስከው ማለት ነው። ከዛ በፊት ማንም ዞር ብሎ ያይህ የለም። ዛሬ አብርሽ የሆነ ነገር ቢያጎልበት ወይስ በትላንትና ነገር አልደረሰህም? ቁርጥ አልጋበዘህም? እኔ እንጃ። ታውቃላችሁ፣ አሁን ወጪ እየበዛበት ነው መሰለኛው አብረሻላ ሆቴልም ነው ስለሚኖር፣ የሆቴል ይከፍላል፣ የምግብ ይከፍላል፣ ምናምን ምናምን ነገር ለዛ ወጪ ጎደለብህ ወይስ ይወር ደሞ አልሰጠህም? እኛ እኮ እናቃለን የአብርሽ ሰራተኛ እንደሆንክ ማለት ነው። የአብርሽ ተላላኪ እንደሆንክ እናቃለን። አብርሽና ሄር ሚል አርጉ እያረጋችሁ ነገር እኮ እናቃለን። ያንን ነገር ደሞ ዛልተሰጠህም። ዛሬ በካሜራ ጀርባ ወይም ደግሞ በካሜራ ፊት ለፊት መተህ አብርሽን ፍቺው ምናምን አንተ ምን ቤት ያንተ ህይወት ይፈታና ማለት ነው። ያንተ ህይወት ይበጥበጥና ማለት ነው። እናንተ ሄርሚላት ከአብርሽና ከሩታ ህይወት እስካልወጣችሁ ድረስ ምንም አይነት ሰላም አናገኝም እኛ ከወንጀልም አንልቅም ማለት ነው እንደውም ትንሽ እንኳን አታስቡ እሺ አብርሽና ሩታ ይሁን ትዳራቸውም ዝቅ አድርገው ራሳቸውም ዝቅ አድርገው ኦዲንሳቸውም ጠልተው ረስተው ለእናንተ ሲሉ እናንተን ለመቀየር ሲሉ ብዙም ነገር ሊሰሩ ይችላሉ በእኛም ስሩ እኛ እንደዚህ እናርግና እናንተም እየተከታተላችሁ ፈትፍቱብን እንደ ኦዲንሶች እንደ አንዳንድ ሰዎች እንኳን ቢልሏችሁ ትንሽ እንኳን አዙራችሁ አታዩም እነዚህ ልጆች እኮ ለትዳራቸው ብላችሁ እንኳን አታስቡም። እቺ ልጅ እኮ ትዳር ያስፈልጋታል፣ ነገ ልጇ ያለ አባት እንዴት ያድጋል? ለእኛ ብለው እኮ ነው። እኛ ደግሞ የሆነ ለአብርሽና ለሩታ እንኳን ትንሽ ክብር እንስጣቸው አትሉም እናንተ። ቀን በቀን አዲስ ነገር፣ ቀን በቀን እኝኝ ማለት እንጂ ሌላ ለውጥ የለም። እንዲያው ዛሬ እንደውም ትንሽ ቀልብ ገዝተዋል ማለት ነው እነዚህ ለሩታ እንደውም ወንበር ሰጧት፣ ወንበር አምጥተው ወንበር ተቀመጪ ምናምን አላት። እንደዚህ አይነት ክብር ገና በዛሬ በነሱ አየው ማለት ነው። ነገር ግን አንዳንዴ ለራሳችንን ብቻ መጠቀም የለብንም፣ ለራሳችንም ብቻ ማደግ የለብንም። የሰው ልጅ እነሱ ስሺ እናንተን ለማሳደግ ይዋሹ ድራማ ይስሩ። እናንተ ግን በአቅሙ እንኳን ትንሽ ብዙ እንኳን ባታስቡ ትንሽ አውርዳችሁ እንኳን ስለ ሩት ታስቡ ማለት ነው። ትዳር ቀልድ ነው እንዴ? ትዳርሽን ፍቺ፣ ትዳርሽን በትኝ፣ ሄርሚላን ይምረጥ እንደዛ። እስከዛሬ የት ነበርከ አንተ ማለት ነው። ይህንን ሁሉ ነገር ስታደረግ አብረሃ አብራችሁ ያንን ልደት ስታከብሩ ያን ሁሉ ስትጫወቱ ያን ሁሉ ስትላላጡ በጊዜው መተህ አብርሽ እኮ የሆነ ጥፋት አለበት፣ የሆነ ነገር አይቼበታለሁ፣ ሩታ ወይም ትዳርሽን ያዥ ወይም ደግሞ የራሰሽን ሕይወት ምሪ ብላ ለበመጀመሪያ ለምን ሩታን አልመከርካትም ማለት ነው? ዛሬ እውነት በጣም ነው የሚያሳዝነው። ማለት ነው የሰው ልጅ ማለት እንደዚህ ነው። ይሄንን ነገር ትምህርት ይሰጣል። ከምሬ ነው የምላችሁ እነሱ ድራማቸውም ቢሆን በዛሬ ጊዜ እንደዚህ አይነት ሰው ነው ያለው ማለት ነው። ምክንያቱም በጥሩ ጊዜ ከናንተ ጋር ይሆናል፣ የሆነ መጥፎ ነገር ካገኛችሁበት ደግሞ ትሸሹታላችሁ ማለት ነው። እዬ ማለት እንደዛ ነው። ትላንትና ከአብርሽ መልካም ነገር ነበረው፣ ጥሩ ነገር ነበረው። አብረው እየሰሩ ነበር፣ አብረው እየሳቁ ነበረ። እና በአብርሽ በኩል ደግሞ የሆነ ነገር ጎደለ፣ ወይም ደግሞ ገንዘብ አልተሰጠውም፣ ወይም ደግሞ የፈረደበት ሆዱን አልሞላም። ያንን ነገር ሲጎልበት ደግሞ ዞሮ ወደ ሩታ ጋር መጥቶ ባል ሽንፍቺ እንደዚህ ብሎ ለምንድን ነው የምትፈታው? ያንተ ሕይወት ይፈታና ማለት ነው። እና መራገም አልፈልግም ነበር ነገር ግን እናንተ አስቡ ድራማን ቢሆን የምታደርጉት የምትሰሩት ነገር እወቁ። እና ራሳችሁ ነው እንጂ የምሸውዱት ኦዲንስን አትሸውዱ ማለት ነው። እኛ ለሩታን ብለን ነው እንጂ ይሄንን ሁሉ የምናወራው ሩታን፣ ምክንያቱም ብዙ ምቀኛ ስላለባት ብዙ የሚጥላ ሰው ስላለ ነው እንጂ የምንከራከረው። እናንተ በዞራችሁበት ዞር ብለን አናይም ነበር። ይሄን ሁሉ የምናወራላችሁ ለሩታ ስንል፣ ለሩታ ደግሞ ምን አይነት እህቶች ጀግና እህቶች፣ አንበሳ እህቶች፣ ጀስት እንደሷ ማይበገሩ እህቶች እንዳላት እንድናሳያችሁ ነው የምንለፈልገው ማለት ነው እንጂ እናንተ ማለት በጣም የወረዳችሁ ሰዎች ናችሁ ማለት ነው። ሰው በዚህ ልክ አይወርድም። ጥቅምም እንኳን ብትፈልጉ ብታ